እንዴት ናችሁ? ውድና የተከበራቸው ዛሬ መዋድዲት በተከታታዮች ሁሉ ሰላም ሁሉ መልካም ሁሉ አልሐምዱሊላህ። ውዶቹ የቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት፣ አበረታቱ። ሰላምት፣ አበረታቱ፣ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጠው እና ውዶቼ እንግዲህ ዳጣ ናታንን ከጉድ አውጥታዋለች። እሱ ምንድን ነው ትናንትና ቴክስት ሲደራረጉ ነበረ። ዳጣ መስለው ኤቢ ኤቢ ሸረኛይቱ የዳጣን ስልክ ውሃን አስከፍታ እየጻፈችለት ነበረ። ለናታን እኔ እወድሃለሁ ምናምን እያለች ማለት ነው፣ ዳጣ መስላው እሱ ደግሞ በጣም ደስ ብሎት ዴፍ እንድቅድቅ ብሎ። ከእኔና ከኤቢ ግን ማንን ነው የምትወደው አለችው። እና እንኳንስ ኤቢ የአለም ሴት ሁሉ ቢደረደር እንዳንቺ አይሆንብኝም እያለ ይጽፍላት ነበረ። እና ያንን እንግዲህ ለእናት እየቱ ነይ ጉድ ተመልከች፣ ጉድ ነው፣ ጉድ ነው እያለች እሷ የጻፈችውን እንደማይወዳት ስለነገራት ዳጣን እንደሚወዳት ስላወቀች አብዳ ነበረ ኤቢ። ከዛ ናቷ ስመጣ እናቷን ነይ ይሄን ንጉዲ ነይ ምንድን ነው ስትላት የዳጣን ስልክ ግን ፓስወርዱን ከፍተዋል ብዬ ነበረ። አልከፈተችውም። ምክንያቱም እናቱ ጌቱ ፓስወርዱን ተከፈተችው ታቀባታለች እያልኳችሁ ነበርሳ። ግን ፓስወርዱን አላወቀችውም፣ አልከፈተችውም። ውሃን ሂዳ ነይ ከፈች ፓስወርዱን አለቻት። ውሃን ውሃ ፓስወርዱን ስትከፍት ዳጣ ተከትላት ነበር እና ጉሮሮዋን አንቃ ተቀበለቻት። ፈግም አድርገቻት እንዲዘድግ አርጋታልኝ እና ስልኩን ተቀበለቻት እና ወስዳ ዳጣ ሸሯ አጥፍታዋለች። ያንን ሚሴጅ አይታ አጥፍታ፣ እሷ ደግሞ ውሃን በጠፊ ድርግም ስታረጋት፣ ኤቢ ውሃ ደግሞ እዛ እሷን ግብግብ ያዘቻት በዚያን ቀጽበት ዳጣ የተጻፈውን ነገር አይታ አለም አርገዋለይ። ከዛ ኋላ ሲገናኙ እማዬ እኮ እውነቴን ነው እኔ መለሽ እውነቴን ነው፣ ስልኩን ይፈተሽ ይፈተሽ ስልኩን ምናምን ስትላት፣ ከዛ ናታን ደግሞ እንዲ ለምንድ ነው ስልኩ የሚፈተሸው? ለምንድ ነው ስልኩ የሚፈተሸው? አለ። ምክንያቱም የጻፈው ነገር ስላለ ማለት ነው። ከዛ ለምንድን ነው የማይፈተሸው? ይፈተሻል እማየ ስልኩ ነው ስትላት፣ ጣጣም የለው በቃ ይፈተሻል። እጅ ዳጣ ማለት ነው እንጂ በቃ ምንም እኮ የለው። ይዝም ብላ እኮ ነው ብላ ከፍ ታርጋ ስታሳይ፣ ይኸው ምን አለ ምን አለ ስትላት፣ ድንግጥ ብላ እሷ እራሱ እንዴት ነው ምንም የሌለው ብላ ቅብል ብላ ስታየው፣ ዜሮ ዜሮ ምንም ነገር የለም ማለት ነው። እማየ አጥፋ ይሆናል። ምን ይሆን ታዲያ? ህላስ ዝምብያ ያለቻት። ከዛ ሁላችሁም ወደ ክላሳችሁ ሂዱ በቃ እዛ ትንጫጩብኝ አባታችሁ የሚተኛበት ምናም ብላ አባረረቻቸው። ናታ ነፊቶ ላይ ያለው ፈገግታ ደስ አለ ማለት ነው። ፊት እነሱ በህዱበት አንቀጽበት ምንድን ነው የተፈጠረው ነገር ስትለው እንዲያው እሷ ኤቢ የምትሰራው ስራ ምንም ጥሩ አይለም፣ አየ በጣም መጥፎ ነገር ነው ምናምን እያላት፣ ምንድን ነው የተጻጻፈችሁት? የተጻፈ አለ ጉዳያ ለምትለው ምንድን ነው ኧረ እሱ አይነገርም እሱ አይነገርም አለ በቃ እሱ እንደምታየው እርግጠኛ ሆኖ ነበር ማለት ነው እና ከዛ መቶ እንደዛ ሲል በጣም እንደ ሳለው ከዛ ወዲ የክላሳቸው ተቀጥሎ አለቻቸው እና ሄዱ ናታን በኋላ አሁን እንግዲህ ዳጣ አጥፍታው ነው እንጂ ስታጠፋው ደግሞ እርግጠኛ ሁሉንም አንብበዋለች ስለዚህ የእሷን ፊት ማየት አልችልም በማን ያደተዝቤት ወጥቼ እጠፋለውኛ አለ በጠዋት ተነስቼ ከዚህ ቤት መውጣት አለብኝ ብሎ ከዛ የለም ማለት ነው። እሷ ደግሞ ሰላም እዚህ እንድሄዳ ሰላምዬ ናታኔ ልምድ ምናምን አለቻት። ለምንድን ነው ግን ፊትሽም ጥሩ አይደለም ምንድን ነው ስትላት፣ ያው ምን ግን እንዳጣ ለምንድን ነው ለሰላም ማነግራት። እኔ ግን ለሰላም ሁሉ ነገር ብንነግራት ደስ ይለኛል፣ ግን እሷ ታውቃለች፣ እሷ አታምንም ምን ነገር እና ለሰላም እራሱ ያኔ ግማሽ ግማሹትን ነው የምንነግራት። ተጨርሳት እነግራትም እና እሷን ዳጣዬ ፊትሽ እንደሆነ አይደለም ስትላት ይቺ ቤና ዳ በቃ ምሰራው ስራ ሁሉ መጥፎ ነገር፣ እንዴት እንዴት ምን አይነት ሰው እንደሆነች ምናምን አለቻት። እሷ እኮ እንደዚህ እናታያት ምናምን አለች። ግን ሆነሽ ነው ስትላት፣ ናታን ጋር ነው እንጂ ሚስጥር ነው እንዴት እናገር ምናምን አለቻት። ና በእኔ ስልክ ናታን ጋር እየተጻጻፈች ነው መስል አጽፋለት እወድሻለሁ አለች አለች። ሰላም ስለምታቀ ፍቅራቸውን እወድሻለሁ አለ። አረ ስለም አተሰፍሪኝ እንዴ ሆነሽ አለቻት። ከዛ ውዶቼ ለሰላም ሚስጥር ነው ብላ ነገረቻት እንዴ አንቺም እኮ ትውጂዋለሽ አለች አረን እንዴ ጭራሽ አስቤ አላቅም ምንድን ነው ሰላም ምንድ ነው የምትይው እስኪ ስንት ጊዜ ስሙን ጠራሽው የማይወዱትን ሰው እኮ እንኳን በደህና በጅልም በመጥፎን በደግም አይነሳም አንቺ ግን ስንት ጊዜ ጠራሽው ስሙን አለቻት እና የለም በጠዋት ነው ቁርስም አልበላ በጠዋት ነው ተነስቶ የወጣው ናታን አለቻት ከዛ ቆይት በላ በቃ ናታን ሲመጣ ንገሪኝ ደገመችው ናታን ሲመጣሽ ንገሪ ብላ ተነስታ ወታ ሄደች። ሰላምም ሳቀችባት። ኋላ ላይ ነው ሰላምን ኤቢ እንዴት እንደበሰ ሰራተኛ መስለሽ እዚህ ቤት ሰራተኛ እንዳል አባረርሽ ምናምን ስትላት እንሰውነት ወረረኝ። እኔ የምር ነው የመሰለኝ ድዬ እቺ በቃ ቺ ልክ የሌላት እናትና አባቷንም በፍራቻ ነው እንጂ በቃ ሰው ማክበር የሚባል ነገር ማታቅ። ከዛ እንደዛ ስትላት ዳጣ አንቺ አይደብርሽም እንዴ? እሷ እኮ እናትሽ እኮ ትሆናለች። ምንድን ነው የምታያት ምናምን በላ መነጫጨቀቻት። ለምንድን ነው እንደዚህ የምታያት ምናምን በላ መነጫጨቀቻት። የና ውዶቼ፣ ላይክ፣ ሸር ሰብስክራይብ አድርጉ። ነዳጣ ድራማ ከምሳሌ ድራማ አልበለጠባችሁም? ወርወርጥ ነው የነዳጣ አሪፍ ነው። አካህዱ አጀማመሩ በጣም ምርጥ ነው። እንግዲህ መጨረሻው ደግሞ እንደሚያምር እርግጠኛ ተስፋ እናደርጋለን። አስተማሪ ነው። ቤተሰቦቹ ባለስዳሮቹ ሁለቱ የልጆቹ ምናምን በጣም በደምብ አሪፍ ነው። ደስ የሚል ነው። አስተማሪ ድራማ ነው። ይህም ለምሳሌ አሁን ላይ ትንሽ እንዲ ይብላል ብሎ ጦርነት ሆኗል። ጦርነት በዝቶበታል እና መሮች ላይሽን ሰብስክራይብ አድርጉ። በኋላ ላይ እንግዲህ ሰውየውም ሊሳፈር ከነበረበት ቀርቶ ምናምን ኋላ ናታን መጥቶ ከዛ ዳጣ ናታን ክፍል ሂዲያ ነው ቪዲዮ ያለቀው ምን እንደሚላት እሷ ራሱ ዲፈርኮናት የሴትዮት ደግሞ ነገረችው ለሰውየው ንህ እንደው ልጆቻችን እንዴት እንዴት ማድረግ አይ መቆጣጠር መቆጣጠር አለብን እንጂ ምናምን እሷ አለችው እና እሷ ኮ ለልጅቱ ለኤቢ በቃ ተጠጊው አቅረቢው ምናምን እያለችት ነበረ ለሰውየው ራሱ በፊት አስበዋል እሷና ኤቢና ናታንን አጋብተን ሸርክ የሆነ እነሱ ትተንላቸው ምናምን እያለች ነበረ። ከዛ አሁን ላይ ግን ይሄ በቃ አሁን ጥሩ ዳጣ ጋ ሲሆን ጥሩ አይደለም። ኤቢ ጋ ሲሆን ጥሩ ነው። እንደዚያ ነው ያው እናት ስለሆነ ጥሩ ነገር ስለምትመኝ ነው። ከዛ ለሰውየው ስትነግረው ለጋሽ ደረጀ፣ ይሄ እንደው እኔ እንደው መቼም አንተው ተደርስበታለህ እንጂ ዳጣና ናታን ሳይወደዱ አይቀርም ስለው እንዴ እዚህ ቤት ጓሉ እዚህ ቤት ጓሉ እህትና ወንድም ናቸው። እንደዚህ ያለ ነገር የለም። ደግሞ ቢሆንስ አንቺ ራሱ ለኤቢ ጥሩ ዋማች እሱ ይሆነናል፣ ሸሪካችንን ለነሱ ሰጠን እኛ እናርፋለን ስትያል ነበር እንዴ አላት። ያኔ ብወደውም ከፍቶ አይከፋ ቢዋደዱ ችግር የለውም ከፍቶ አይከፋ ማለት ነው። ከዛ አይ ስማ ብያለሁኝ እኮን ስማ ኤቢን እና እሱን እነሱንን እና ኤቢን ማጋብተን ከዛ እኛ አረፍ እንላለን ምናምን ትለዋለች። እና ለምን ዳጣ ጋ ሲሆን ተቆጡ ማዘሯ ታይ እንጂ ዳጣም እኮ ሰላምዬ ነው የመሰለች እናት አለቻት። ያው ገና አልታወቀም እንጂ ማለት ነው፣ ገና አልታወቀም እንጂ ሰላምዬ ነው የመሰለች እናት አለቻት። እና እንግዲህ እስኪ ዳጣና የሚቀጥለው ቪዲዮ መጀመሪያ ለመጀመሪያ የማረገው ምንድን ነው፣ የዳጣና የናታን ምን እንደተባባሉ ተባባሉ? በቀሱ ፈርቷል አፍሯል፣ በጣም ነው ያፈረው ሽኩርምም ምን ያለው ሽኩርምም። ዳጣም አይናውጣ ናት። እሷ ምንም በቃ እንደማወደው ነው እያደረገችው። እሱ ትንሽ ራቅ ቢላት ነው ጥሩ። አሁን አይ በቃ ታልፈልግሽ ምናምን ብሎ ጀነን ብልባት እሷ እሷ የዛ ጊዜ ነበር መውደዷን የምታውቀው። እና ውዶቼ ላይክ ሰብስክራይብ አድርጉ አበረታቱኝ። የናታን ና የዳጣም ፍቅር አብረን እያየን ዘልቃለን። ይህ የምቀኝት እንግዲህ እየተቃጠለች ትኖራለች። ባይ ባይ